እሺ ዛሬ ደግሞ በምን ይዛ መጣለ መሬም ቀማሟ ምንድነው? ይዛ ያመጣችሁ ላላችሁ ማለት ነው። ለሙሽሮቹ ለርጉዞቹ ለናብርሽና ለነሩታ ለነሱ ያልሆነ ቀሚስ ሲበጣጣስ ብዬወገቤን ሸክ አርጌ ወገቤን ሸብ አርጌ ስጦታ አዘጋጅቼ ይዤ መጥቻለሁ። በዲኤችኤል አስቸኳይ ልልክላቸው ነው ማለት ነው። አሰላም አለይኩም ረህመቱላሂ ወበረካቱ ውድና የተከበራችሁ የመሪያም ቅመም ቻናል ተከታይ በሙሉ ሰላም እንደናችሁ? እኔ ሰላም ነኝ፣ ሀምድ ላ። ለቻናል ያዲስ የሆናችሁ ሻል ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ። አዎ ላይክ እያረጋችሁ ይነው እጅ ጋር እያመሰግናለሁ፣ የኔ ውዶች፣ አሳድጉኝ። እሺ ቅንነት ለራስ ነው። ኢትዮጵያውያንነት መተጋገዝ የባህላችን ይወጋችን ነው ማለት ነው። እና ወደ ገድ የለው ትገባላችሁ፣ የመዲያም ቅመሞች ማለት ነው። ሲያሽቃብጡ! የእናትና አባታቸው በጅብ ገፋው የሚወርቅ ለአብርሽና ለሩታ አልማዝ ወርቅ ሰርግ በገስር ይደግሳሉ። አያቷ፣ አጎቷ፣ እናቷ፣ አባቷ፣ እህቷ፣ ወንድሞቿ መታከሚያ ቡና መጠጫ አተው እያንቀላፉ እያመማቸው ያመማቸው ላለው ማለት ነው ላለው ለሱት ሲያሸረግዱ ታይተዋል ማለት ነው። እኔስ ታዲያ ለምን አላሸረግድም ብዬ ይህን የመሰለ ስጦታ አዘጋጅቻለሁ። እናንተስ እናንተስ ምን አዘጋጃችሁ? የመዲያም ቅመሞች አዘጋጁ እንጂ እነሱ እኮ በቃ በክብር ያገራችንን ወግ ባህል አክብረው በክብር ስለሆነ ትዳራቸው ስለሚያስቀና አዘጋጁ፣ ስጦታ ስጧቸው። ቡናው በፊት ቁርሱ በኋላ በሆነበት ጊዜ እንደዚህ አይነት እንደነሱ አይነትም የድራማ ትዳር የለም ማለት ነው። አሁን ደግሞ እያደር ትኩስ ጠብ ተነስቷል ማለት ነው። ምክንያቱም ጽንሱ የሶስት ወር ነው። እኔ ተሶስት ወር በፊት እኔ እና አንቺ ተጣልተን ነበር ነው የሚላት አሁን አብርሽ ተብዬ ማለት ነው። አሁን እሷም እሷም ተጣልተው ተቤት ሁሉ ልውጣ ብላ በሆዷ ልጅ ተሸክማ ጓዝ ይዛ በስንት ሆያ ሆዬ አስቀርተዋታል ማለት ነው። አብርሽም ቡታጀራ ህድ ያለሁ ለሁለት ሳምንት ብሏል። እንግዲህ ቡታጀራ ህዶ ምን እንደሚያደርግ አይታወቅም። ተረሳቸው ተድሮቹ ፍቅረኛሞቹ እንግዲህ ሊግባባ ይሁን አለ እና እኔም ታዲያ ምን የመሰለ ስጦታ ይየላቸው መጥቻለሁ። በዲኤችኤል አሁን ልለክላቸው ነው። ሸሪጡንም እንደዚያ አድጌ ምን ትላላችሁ? ያምራል። ለምን ይቅርባቸው? አዎ እንዲያው ሌላው ቀርቶ እንዲያው ቤተሰብ ቡና ባይጠጣ አሮታቸውን ባይተክሩ ይቅር እንጂ ለአብርሽ ለአብርሽ አሎ ነው አልሆነ ቀሚስ ሲበጣጠስ ልካለሁ እንጂ በዲኤችኤል በነገራችሁ ላይ ማለት ነው እኔ ለኢትዮጵያ ጥንዶች ለኢትዮጵያ፣ ኢትዮበሮች ሙስሊምም ሆናችሁ ክርስቲያን፣ እንደ የሃይማኖታችሁ የምታከብሩ፣ ለምንድን ወግና ማረጋችንን ታበላሹብናላችሁ? ለምንድን ፍቅራው ተፋቀሩ ተተፋቀራችሁ በኋላ ማለት ነው በሚዲያ ለሃያ ደቂቃ ለአስር ደቂቃ መላ ላስታይሆን ሽማግሌ ላክ፣ ሽማግሌ ላክ

እሱ ፍቅርም ታለኝ ተወደድኩትም ተወደዴኝም እሱም ባለበት ይስራ እኔም ባለበት እሰራለሁ። የዛን ጊዜ ያፈቅረኛል ላፈቅረዋለሁ ማለት ነው። እሱ ግን ነይ ነይ እያለ ምንም ታላረግ ነው ሀገር የገባው ሰው ፊት ትናገር በሚዲያ ማለት ነው። ከዛ ምን ተፈጠረ? ሰርግ የለም ኒካ የለም አለ ጦል ከሪያድ መጣች። አዲስ አበባ ቦሌ አወረዳት። ተቦሌ ባህር ዳር ቦሌ ሄደችለት። አበባ ታቅፎ ሰጣት። አበባ ታቅፋ ሄደችለት። ስህተት ብላ ቤቱ ገባችለት። ለምን እንዴት ትሆናላችሁ? ለምን እንዲታረጋለህ? ሙስሊም አይደለችም ወይ ሙስሊም አይደለም አይደለም ወይ ብለው ተመልካቾች ይናገሩት። ምን እንዲ ያለ ተአላችሁ? የኒካ ብሮግራም አርግን። ያ የኒካው ብሮግራም ታልቦ ስተው

የወንድ ልጋግ ጠራጊ ሆና ነው የኖረችው። ደግሞ ይህችን ክፍት ማን ይፈልጋታል? ማን ተሷ ትዳር ይፈልጋል ነው የምትባሉት። ወላይ ነው የምትባሉት። ሴትል ክብሮ ንትንዋ ነው ድንግልናዋ ነው። አዎ ምንም የዛሬ ወንድ ድንግል ይዘሽ ሂደሽ ባያከብርሽም፣ ለአንቺ ክብርሽ ነው። ለአንቺ ጅብላስ ዋን አባርታማ ቤት፣ ቢላ ቤት፣ ካራ ቤት፣ ጣውላ ቤት አበባ ቤት እንዲያለሽ አንቺ ቁጠሩ ድንግል ታለሽ ለአንቺ ክብርሽ ነው። ወንዱ ክብርን ባይኖረው ባያመሰግንሽ ማለት ነው። እና ዛሬ አልኳቸው በዚህ በስጦታ እስቲ ስጦታው ይከፈት እንዴ! ለአብርሽና ለሩታ ነው። አዎ በሽማግሌ አገር ተንቀጥቅጦ እወዲያታለሁ አፈቅራታለሁ ብሎ እሷ ታሆን እሱ እያለቀሰ ሽማግሌ ልኮ ስላጫት እና ስላገባት እንዴ ይገባቸዋል። ብዬ ሰርጉ በፊት ቁርሱ በፊት ቡናው በፊት ቁርሱ በኋላ ለሆነ ትዳር አይደለም ስጦታ ቪዲዮቸውንም ማላይ ማለት ነው። ምክንያቱም ስርዓት አልባ ናቸው ማለት ነው እነሱና ዛሬ እስቲ ይከፈት። ዋን ቱ ስሪ፣ ይከፈት፣ ይከፈት፣ ይከፈት። ይዟል አያችሁ፣ አያምርም? ይሄ ይሄ ለኔ ስጦታ ስነ ስርዓት የኔ ለኖርኩት ክብር የኔ ለኖርኩት ለኔ ሰው ጊፍት ሰጥቶኝ ነው ማለት ነው አያምርም። ክብር ላላስት ይሄ ነው የሚጠበቅባት፣ ይሄ ነው የሚሰጣት። አያምርም? አያችሁት፣ አያምርም? ኦ ማይ ጋድ! ኦ ማይ ጋድ! ይኸው ተጨንቀው ተጠበየው የዲኮሩ ሀረካት እንኳን ኦ ማይ ጋድ! ኦ ማይ ጋድ! ኦ አለ ሶስት አራት ሽቱ አለ ሎሽን አለ የቤት ሽቱ አለ የ የ የቤት ሽቱ ሎሽን፣ የገላ ሽቱ፣ የልብስ ሽቱ አራት ነው። እያያችሁት የመጣልኝ ማለት ነው። ክብር ስላለኝ ክብር ስላለኝ። ይሄ አሁን የምትነፉት የሰውነት የልብሳችሁ ሽቱ ነው። ይሄ ደግሞ የገላ ሽቱ ነው የገላችሁ ይሄ ደግሞ የቤት ሽቱ ነው። ይሄ ደግሞ ሎሽን አያችሁት። ክብር ይኖራችሁ። ከዛ ከዛ ክብር ትኖራችሁ። በክብር አዲስ ጠረሃ አያችሁት። ክብር ይኖራችሁ። ክብር ትኖራችሁ። ትመሰገናላችሁ። እና ቀጣይ ቪዲዮ ውስጥ የምንገናኙ። አሰላም አለይኩም ራህመቱላሁ ወበረካቱ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ባይ።